እንዴት ናቸው ጀማዕል፣ ኸይር? እኔ ደህና ነኝ፣ አልሓምዱልላህ ሁሉ ሰላም። ስራ እንዴት ነው? ከኔ ጋ ምንም አይልም፣ አልሓምዱልላህ። ያው እንግዲህ ዩቱብ የከፈኩት በቅርብ ነው፣ ያ ጀማ፣ ሰብስክራይብ አድርጉኝ ብላችሁም ያው እየተወሰነ ነው። እንግዲህ ሳአላ ወደፊት እንደምታረጉኝ ተስፋ አለኝ ማለት ነው፣ ባላ ፍቃድ። እንሻላህ፣ ያው የምንማማርበት ሀይር ነገር የምንመሰርትበት ቻሌንጅ ይሆናል ብዬ ገምታለሁ። እንሻላ። ያው እንግዲህ ማለት እንደዚህ ካሜራ ላይ ወጥቼ አውርቼም ተናግሬ የማላቅም በነገራችን ላይ ማለት ነው። ስለዚህ እስኪ ለመጀመሪያ ጊዜ ነው ኢንሻአላህ፣ እናንተም ደግሞ አስተያየት ትሰጥኛላችሁ ማለት ነው ባላ ፍቃድ። እና እንዴት ናቸው ያጀማ? ኢድ እንዴት ነበረ? ኢድ ሙባረክ ብያለሁ። ያው ቪዲዮ አልሰራሁም። ቪዲዮ አልሰራሁበት ምክንያት ያው ስራ ስለበዛብኝ ነው ማለት ነው በጣም ስራ የበዛብኛል እና ለዛ ነው ማለት ነው ብቅ ያላልኩት ኢንሻአላህ ያው እኔ በካሜራ ባልወጣ በድምጽ እስካሁን ያው ቪዲዮ እያረኩ ነበር ማለት ነው አይታችኋል ኢንሻአላህ ዛሬ ደግሞ ዱቅ ብያለሁ ማለት ነው በዚህ መልኩ እንሻላ ያው እንግዲህ የመጀመሪያ ጊዜ ነው እንደዚህ ካሜራ ላይ ቪዲዮ ማድረግ ማለት ነው እንሻላ። አስተያየታችሁን እቀበላለሁ ባላ ፍቃድ ማለት ነው። ያው የካሜራ የድምፅ ችግርም ሊኖር ይችላል። እንግዲህ ጀማሪነ ቀስ በቀስ እንመጣለን ማለት ነው ሁሉን ነገር እያሟላ እና በተረፈ ደህና ናቸው። የመዳም ቀመሞችን ያለው አልሐምዱሊላ። ስራ እንዴት አደረጋችሁ? ከኔ ጋር ምንም አይልም ብቻ አልሐምዱሊላ። የእርስ ስራ እንዴት አደረጋችው? ያጀማ እኔ በሽም ያው ዛሬ የተወሰነ ረፍት አግኝቻለሁኝ አልሐምዱሊላ ይህን ሁለት ቀን መቼም ቢስሚላ በጣም ይከብድ ነበረ ያው ታውቃላችሁ ብቻ አልሐምዱሊላ አለፈ በስደት ላይ ሆነን ሄድ ማሳለፍ ሀቂ ጋር በጣም ይከብዳል ያው ብቻ የተለያየ ማለት ሁለቱም መዳሞች እኩል አይደሉም። አሁን እኛ ጋር እኔ እንጃ ኢድ አልመሰለኝም። እኔ በበኩሌ ማለት ነው። ምክንያቱም አሁን ለታ ድለኢድ ጁሙአ ድለኢድ እነሱ ደግሞ ኢድ ኢዲያሊን የሚገርማቸው ማለት ነው፣ ኢድ ጁማ ኢድ ሆኖ ማለት ነው እነሱ ያደረጉት ሲሆን፣ ቅዳሜ እኔ ሰዎች ማለት ነው፣ ዛሬ ነው እኛ ኢድ ያለችኝ ሴትዮ ማለት ነው። ምን ማለታቸው ነው? በዓል አልገባኝም። ፈርቃለሁ እንዴ? ቆይ ሁሉም እኮ ለምሳሌ አሁን፣ አረ፣ ቢስሚላህ አረ፣ በጣም ገራሚ ነው። ጁማአ ሆኖ የኛ እነሱ ደግሞ ቅዳሜ ነው የኛ ዒድ አለችኝ። እንዴ አረ ብስሚላህ። ከዛ እኔም ምንም አላልኩኝ ማለት ነው። ስለዚህ ያኔ ኖርማል እንደ ሁሉ ጊዜው ማለት ነው ያሳለፍኩት እኔ ዒድን ማለት ነው። ያው ስራው ለየት ቢልብኝም ኤር ነው ብዬ እንዳልኩበት ምክንያት የለኝም ስራችን ውዶቼ፣ ይገብዳል፣ ያስጣላል። ብቻ አልሐምዱሊላህ ሁሉም ለበጎ ነው ያጀማ ያው እስከሚያልፍ ያልፍ ያልፍብናል፣ ይባላል አይደለ? እስከሚያልፍ ድረስ ያው ሰብር እናርግ ማለት ነው። እህቶቼ አብዛኞቹ ያው በአረብ አገር በመዳም ቤት ስለሆነ የምናሳልፈው ኢድን፣ አይዞን አይዟችሁ፣ ኢንሻአላህ ሁሉም ለበጎ ነው። አላህ ሱብሃነሁ ተዓላ ደግሞ የቅዳችን የሙራዳችን አሟልቶልን በሀገራችን ላይ በቤታችን የምናሳልፈው ይሄ አድርገን እንደው አድርጉ ያ ጀማዓ፣ ወላሂ እስከ መቼ ድረስ መዳን ቤት ሄደን ማሳለፍ የሚለውን አስቸጋሪ ነው። ብቻ አላህ ያሟላልን። እና ወዶቼ ሰብስክራይብ አድርጉ፣ ይደምሩኝ። ያው ጀማሪ ነኝ፣ እንደ ጀማርነቴ ደግሞ እናንተ አበረታቱኝ ማለት ነው። አይ ነገር ይዤ እቀርባለሁ ብዬ አምናለሁ እንሻአላ ባለ አፍቃር ማለት ነው። አብዛኛውን እኔ እንደዚህ ቪዲዮ ምናምን እንትንም አለው በቤት ውስጥ ቪዲዮ መስራት ወይም ደግሞ እንደዚህ ፎቶ ፒክቸር ምናምን ይክልክል ነው ማለት ነው። ማለት እንደዚህ ወይ ወጣ ብዬ ምናምን ካልሰራሁኝ ቪዲዮ በቤት ውስጥ መስራት አይፈቀድልኝም ማለት ነው። ማለት ምን ምን እንደሆነ አልገባኝም ማለት የሆነ ነገር እንኳን ማለት ተነስቶ እንዲታይ አይፈልጉም ሰዎቹ ማለት ነው። እና ለዛ ነው ማለት ነው ውዶቼ፣ ቪዲዮ ቤት ውስጥ መስራት ስለማልችል አሁንም ክላስ የመጥቼ ነው ባሌ ታይም ማለት ነው ልሰራ የመጣሁት ኢንሻአላህ፣ እናንተ ደሞ በተቻላችሁ ሰብስክራይብ አድርጉኝ ያበረታቱኝ ማለት ነው ውዶቼ። ያው እኔ ስለ ዩቱብ ምንነት ማለት ብዙም ጠለቅ ብዬ አላውቅም። ዩቲዩብ የከፈኩት ያው እንደማናቸውም ሰው ማለት ነው እንደማናቸውም ሰው ነው የከፈኩት ማለት ነው። ማንም አሳይቶኝ አይደለም ማለት አንዳንዶች አሁን አፍበሉኝና ስትጠይቋቸው እንደዚህ ያሳዩን እንዴት ነው ምናምን ስትሏቸው አያሳዩ በጣም የሚገርመኝ ነገር ይሄ ብቻ ነው። ይሄ እኮ ማለት የሆነ ጥቅም እንኳን ቢኖር ያኔ የዚያን ሰው እርዚ ቀንድኛው ህዶ አይበላም አደለ? ስለዚህ ብታሳዩ ምን ችግር አለ? ዩቱበሮች ማለት ነው። በዚህ ላይ አንዷን ጠይቄያ፣ ስድስት ሺህ ብር ክፈይ አለችኝ። ስድስት ሺህ ብር ክፈይ እና ላሳይሽ አለችኝ። እንዴ ስድሽ ብር እንዴት እየከፍላለሁ ብዬ ሀይርም ሸርም አልመለስኩላትም፣ ዝም አልኳት ማለት ነው። እንዴት ከፋኩኝ? ዩቱብ ገባሁና ማለት ነው ሰርች አድርጌ እንዴት እንደሚከፈት ያኔ ፕሮሰስ የበዛበትም አለ፣ የሚያሳዩ ማለት ነው ዩቱብ ላይ እየለቀቁ ማለት ነው። ፕሮሰስም የበዛበት አለ ደግሞ አጭር አድርገው ሾርት አድርገው ደግሞ አሉ። ለምሳሌ ማለት ነው እና እነዚያ ባጭር መልኩ ያሳዩትን ያስተማሩትን ተከትየን የከፈትኩት ማለት ነው። እንግዲህ ማለት ቢያንስ ስምንት ቀን ምናምን ይሆናዋል ከከፈትኩት ማለት ነው። እንግዲህ ወደፊት የምናየው ይሆናል ማለት ነው። ከተቻላችሁ ማለት እንደት ሲጠይቋችሁ አሳዩን ክፈቱልን ሲሏችሁ ክፈቱላቸው፣ አሳያቸው። ምን ችግር አለው ማለት ይሄ እኮ ያኔ ከእናንተ ምንም የሚቀንስ እና እንትን የሚል የለም። ሁሉም የሪዝቁ ነው የሚባለው አይደለም? ስለዚህ እንደዛ ነው ላችኋለሁ። ውዶቼ ማለት አሁን ዝም ብዬ ነው የከፋኩት እኔ ማለት ነው። ማለት ዝም ብዬ ስላችሁ እንደነገርኳችሁ ዩቱበሮችን አይቼ ነው ቪዲዮ አይቼ ነው የከፈትኩ። ሰውን አሳዩ ብላቸው እምቢ አሉኝ ማለት ነው። እምቢ ሲሉኝ እኔ ገብቼ ከፈትኩኝ ማለት ነው። ስምንት ቀን ምናምን ይሆናል እንደነገርኳቸው ኢንሻላህ። እንግዲህ ወደፊት ደግሞ የምንማማርበት አለ ያደርገን እላለሁኝ። አይዟቸው አብሽሩ ውዶቼ ኢንሻላህ። ሰብስክራይብ እንደሚታደርጉኝ ደግሞ ተስፋ አለኝ። እንግዲህ የምዳም ቅመሞች በትርፍ ጊዜያችን ያዋል አደለ? እንደዚህ ደግሞ ጠቃሚ ነገሮችን ብናስተላልፍ ወይም ደግሞ የሆነ በቃል አይደለ፣ ለራስ የሚጠቅም ለሰው የሚጠቅምን ብናጋራ እና ብንካፈል ደስ ይለኛል ማለት ነው ውዶቼ። እንሻላ ያው ጀማሪ ነኝ፣ ጀማሪ እንደመሆን የመጠን ደግሞ አስተያየት ትቀበላለሁ ከእናንተ ማለት ነው። እንሻላ እና ውዶቼ ይህን ይመስላል። ሰብስክራይብ አድርጉኝ፣ ደምሩኝ ውዶቼ እንሻላ ይህን ምስል ማለት ነው ውዶቼ፣ እና በጣም ስለላችሁ ውዶቼ፣ ወዳችኋለሁ፣ አከብራችኋለሁ። አላህ ሱብሐነሁ ተዓላ በያላችሁበት ይጠብቃችሁ፣ ሁላችንም በያለንበት አላህ ይጠብቀን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ታላ ወበረካቱ።